ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩም። የአብይ ጾም የመጨረሻው ሳምንት በሆነው ሰሙነ ሕማማት ውስጥ እለተረቡ የአይሁድ ሊቃነ ካህናትና ጸሐፍት ፈሪሳውያን

ኢየሱስ ክርስቶስን እንዴት መያዝ እንዳለባቸው ምክራቸውን ያጸኑበት እለት በመሆኗ የአይሁድ የምክር ቀን ትባላለች። የእምነቱ ተከታዮች የኢየሱስ ክርስቶስን የህማማት ሰሙነ ነገር መስቀሉን እያሰቡ በተፈጥሯዊና ሰው ሰራሽ ችግር ውስጥ ያሉ ወገኖችን በማስታወስ ሊያሳልፉት እንደሚገባ የሃይማኖት አባት ተናግረዋል። አንተነህ ጸጋይም

የአብይ ጾም የመጨረሻው ሳምንት ኢየሱስ ክርስቶስ አንዳች በደል ሳይኖርበት በሰውነቱ የደረሰበት ህማሙና መከራው እንዲሁም ሞቱ እየታሰበ የእምነቱ ተከታዮች በተረጋጋ ህሊና አብዝተው በመጾም በመጸለይና በመስገድ የሚያከብሩት እንደሆነ በቅዱሳት መጻሕፍት በሰፊው ይነገራል። ከሰሙነ ህማማት እለተረቡ የአይሁድ ሊቃነ ካህናትና ጸሐፍት ፈሪሳውያን ኢየሱስ ክርስቶስን እንዴት መያዝ እንዳለባቸው ምክራቸውን ያጸኑበት

ቤት ዕለት በመሆኗ የአይሁድ የምክር ቀን ትባላለች ይላሉ። በደሴ ደብረ ሳህል ቅዱስ አማኑኤልና ቅዱስ ራጉኤል ቤተ ክርስቲያን የአዲስ ኪዳን መምህርና የስብከተ ወንጌል ኃላፊው መምህር ገብረ መስቀል ጌትነት አይሁድ ያው ጌታን እንዴት አድርገው መግደል እንደሚችሉ እንዴት አድርገው መክሰስ መወንጀል እንደሚችሉ በደንብ አጥብቀው አስበው የመከሩበትና የሞቱን

የመጨረሻውን ምክር የፈጸሙበት ቀን ስለሆነ ምክራ አይሁድ ይባላል። ክርስቶስን ሶስት ዋና ዋና ክሶች አንስተውበታል። በሰንበት ቀን ፈውሰዋል፣ ሰንበትን ሽሯል የሚል የመጀመሪያው ክስ ነበረ። ይህን ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ ብሏቸው ነበረ እና እንዴት 46 ዓመት ሙሉ የፈጀ ቤተ መቅደስ በአንድ ቀን አፍርሰ በሶስት ቀን ትሰራዋለህ የሚል ይህንን ሀሳብ ይዘው ቤተ መቅደስ ሊያፈርስ ስርዓት ሊለውጥ የመጣ ነው

ብለን እንክሰስ ብለው ይህን ሁለተኛ ክስ አድርገው ወስደውታል። የመጨረሻው በዮሐንስ ወንጌል ምዕራፍ ስምንት ላይ እንደምናየው እስመወልደ እግዚአብሔር ረሰ የርሶ ነው ራሱን የእግዚአብሔር ልጅ አድርጓል ነበር። በዚህች እለት ከኃጢአቷ የተነሳ መልካም ማዛ ያልነበራት ማርያም እንተፍረት ውድ ሽቶን ለአመሃነት ይዛ ያቀረበችበትና በዚህ በጎ ተግባሯ መልካም ማዛ ያላት ሆና በመመለሷ የመልካም ማዛ ቀን እንደምትሰኝም መምህሩ አስረድተዋል። በኃጢአት በዝሙት ነበር የምትኖረውና

በዝሙት በጣም ብዙ ገንዘብ ሰብስባ ነበረና በመጨረሻ ላይ አንድ ቀን መልኳን በመስታወት አየ ይችላል። መልኳን በመስታወት አየችና ውበቷን አይታ ሁለመናዋን አይታ ምን ፍሬ ያለው መፍረስ መበስበስ እያለ ብላ ወደ ራሷ ተመለሰችና ስታስብ ታርገለ ካጢያት ከታርገለ ካጢያት ካጢያት ተሰረውልህ ላጢያት ተሰረውልሻል እያለ ኃጢአትን የሚያስተሰረ ኢየሱስ ክርስቶስ እንደመጣ ተገንዝባ ከዚያ በኋላ የሰበሰበችውን ሁሉ ገንዘብ ወስዳ

ሶስት ወቄት የሚያወጣ ሽቱ ገዝታ ወደ ክርስቶስ ነው የሄደችው። ወደ ክርስቶስ ስትሄድ በስምዖን ዘለምጽ ቤት ነበረ ክርስቶስ ነው ያገኘችውና ሂዳ ያንን ሽቱ ከፍታ ጸጉሩን በሙሉ ትቀብተዋለች። መምህሩ አክለውም የሰው ልጅ ከልቡ ተጸጽቶ ኃጢአቱ ይሰረይለት ዘንድ ለማስተማር የንባ ቀን የለተረቡ ሌላኛው ገጽታ ነው ይላሉ። ማርያም እንተ ዕፍረት ሽቱ የቀበ ራሱ እንደቀባች ሁሉ እንደገና ከእግሩ ወድቃ

እንባዋን እያፈሰሰች እግሩን በንባዋ አጥባለች፣ በጸጉሯ መልሳ ወሉላለች፣ አዳርቃለች። እና እንደውም ስምኦን ተቃውሞ እንዴት ይቻ አጢአተኛ ሴት እግሩን ስትነካው ስታጠው ዝም ይላል የሚል ጉርምቷ ሲያሰማ፣ ክርስቶስ ምን አለው? ስምኦን ወይ እንደው ከገባው ጀምሮ አንተ ለግሬ ውሃ አላቀረብክልኝም፣ ለግሬ መወሎያ ማዳረቂያ ፎጣ አላቀረብክልኝም። እሷ ግን ይኸው ከገባው ጀምራ

እንባዋን እያፈሰሰች በውሃ አይደለም ያጠበችኝ በእንባዋና ያጠበችኝ በፎጣ አይደለም የወለወለችኝ እግሬን ያዳረቀችው በጸጉሯ በውበቷ ነው። ስለዚህ ብዙ ስለወደደችኝ ብዙ ኃጢያቷ ተሰረየላታል የሚል ቃል ክርስቶስ ተናግሯል። ያው ኃጢያቷ ከዚያ ሰዓት ጀምሮ ተሰረየላታል ማለት ነው። የእምነቱ ተከታዮች የኢየሱስ ክርስቶስን የሕማማ ሰሞን ነገረ መስቀሉን እያሰቡ በተፈጥሯዊና ሰው ሰራሽ ችግር ውስጥ ያሉ ወገኖችን በማስታወስ እንዲያሳልፉት መምህር ገብረ መስቀል አስገንዝበዋል።

የማህበረሰብ ተጠቃሚነትን ለማረጋገጥና ልማትን ለማፋጠን ሰላም ማስፈን አስፈላጊ መሆኑን የሀይቅ ከተማ ነዋሪዎች ተናገሩም። በክልሉ የተከሰተው የጸጥታ ችግር በውይይት እንዲፈታም ነዋሪዎቹ ጠይቀዋል። የነዋሪዎቹን ሀሳብና አስተያየት ደጀን አምባቸው አሰባስቧል። ለሰው ልጆች ሰላም በጣም አስፈላጊ ነው።

እኛም እያሰብን እየሰጋን እስ በራሳችን እየተገዳደል ያለነውን ኑሮ ኑሮ አይደለም። ሰላም ከሌለ ይሄን ልማት ማልማት አንችልም፣ ልማቱም ይቆማል። ሰላም ነው ለሰው ልጅ አስፈላጊው ሰላም ነው። ውለህም ገብተህም ሰርተህም የምትበላው ስለዚህ፣ ሰላማችን አስፈላጊ ነው። ሰላሙን ይፍጠርልን። ወደ ሰላም የሚገባውን ልባቸውን መለስ አርጎ ሁሉንም

ወደ ሰላም እንዳስገባልንና በሰላም ልማታችን እንዲፋጠንልን እንፈልጋለን። የሰላሙ ጉዳይ እኔ እንጃ በጣም ክብድ ያለ ነው። በርስ በርስም ስለሆነ አስቸጋሪ ነው፣ አስቸጋሪ ነው። ቢቻል መንግስትንም እየታገዘ ቢሆን ወደ ሰፊ ሆኖ መንግስት ይኸው ወደ ጫካ የገባውን አምጥቶ አንድ ቢሆን፣ አንድነት ኃይል ነው፣ ልማት ነው፣ ውጤት አለ።

የሰሜኑ ጦር ምንም ነገር ምንም ነገር ለሕዝቡ ከዚያ ውጭ በላይ ትምህርት የሚያስወስድ ነገር አይኖርም። ጦርነት አንፈልግም እኛ። ወንድሞቻችን ልባቸውን ይመልስልን፣ አላህ ያደራድርልን እያልን በዱአ ላይ ነን። ህብረተሰባችን ጋር ማለት ነው። እኔ ለሁሉም ወገን የማሳስበውና ጥሪ ብዬ ልለው ይችላለሁ በቃ ወደ ሰላም ሁላችንም ተስበን ሰላም እንዲፈጠር ወንድማማች እንዲዋደድ ሁሉም የኛው ማህበረሰብ ሁሉም የኛው ልጅ ነው ሰላሙ ተፈጥሮ

ከተማችንን አገራችንን ወደ ልማትና ወደ ፍቅር እንድንስብ ነው ምለው ሁሉንም ያሳስብ ነው። ኑሮውም የተበላሸው ከአንድ ቦታ ከተመረተ ወደሚፈለግበት ቦታ ምርት ለመጓጓዝ አልተቻለም። በየቀኑ ጨመረ፣ ተቀጣጠለ፣ ለስግብግብ ነጋዴን በር ከፈተ እና ያሳስባል። እንደው ሰላም ቢፈጠር ምኞቴ ደስታ ደስታውንም አልችለውም

ውይይትም ድርድርም ያስፈልጋል። በቃ መደራደር ያንዱን ሀሳብ አንዱ ያንዱን ሀሳብ አንዱ ተደራድሮ ወደ ሰላም መጥቶ አረጋውያኑም ህፃናቱም በጥሩ ሁኔታ ተምሮ እንዳድግ አረጋውያኑም በጥሩ ሁኔታ ኑሮውን እንድመራ የሚሆነው በሰላም ነው። ሰላሙን እንፈልጋለን። ድርድሩ ቢካሄድ ብቃ ቢካሄድ አሁንም ሳይሰለች መንግስት ድርድሩን ቢያካሄድ ሳይሰለች

ትርትሩን አካሂዶ ወደ ሰላሙ ብንሄድ መልካም ነው ላሉ። አሁንም ወደፊትም በሀገር ሽማግሌ የሚሆን በሃይማኖት አባቶች የሚሆን ስለሰላም አሁንም ወደፊትም መንግስታችን ጋር እንድደራደሩልን በቃ አሳስባሉ።

በመጨረሻም በደቡብ ወሎ ዞን ቃሉ ወረዳ 07 ቀበሌ ልዩ ቦታው ቀዲዳ በተባለ አካባቢ 132 ኪሎ ቮልት ተሸካሚ የኤሌክትሪክ ታወር በመፍታት የስርቆት ወንጀል የፈጸሙ ተጠርጣሪ ግለሰቦችን በቁጥጥር ስር መዋላቸውን የቃሉ ወረዳ ፖሊስ ጽሕፈት ቤት አስታውቋል።

ቻ ቁጥር ሁለት እስከ ኮምቦልቻ ቁጥር 1 በተዘረጋ 132 ኪሎ ቮል ተሸካሚ የኤሌክትሪክ ታወር ላይ ስርቆት የፈጸሙ ተጠርጣሪዎች ናቸው። በቁጥጥር ስር ይዋሉት ይህን የወንጀል ድርጊት የፈጸሙ ተጠርጣሪዎች ካልተያዙ ነገ ከነገ ወዳ የባሰ ወንጀል እየቀጠለ ነው የሚሄደው። እዚህ ቦታ ብቻ ሳይሆን በመላ ሀገሪቱ ትሬንድ እየሆነ እየተለመደ ስለሚሄድ ይህን ከምንም በላይ

ተጠርጣሪዎችን በቁጥጥር ስር መዋል አለብን የሚል ጽኑ አቋም ስለነበረና የወረዳ አመራሩም የቀበሌ መዋቅሩም እኛም በጋራ ተናግረን ከሄድን በኋላ የቀበሌው የጸጥታ መዋቅር እውነቱን ለመናገር ከፖሊስ ጋር በመሆን ከፍተኛ ክትትል በማድረግ ከፍተኛ ክትትል በማድረግ በፍጥነት ዛሬውኑ ተልእኮ ሰተናቸው ዛሬውኑ ተጠርጣሪዎቹን በቁጥጥር ስር የዋሉበት ሁኔታ ነው ያለው። ወንጀል የፈጸሙት ልጆች ከዚህ ተሰውረው ወደ ኮምቦልቻ ከተማ አካባቢ ገብተዋል። ከያዙት በኋላም ደግሞ አሳልፈው በቆራሌው መልክ እንዲሸጥ አድርገውታል።

ተጠርጣሪዎችን ከህብረተሰቡ ጋር በመቀናጀት ለመያዝ መቻሉን ገልጸው አስፈላጊው ምርመራ እየተካሄደ መሆኑንም ገልጸዋል። ሻጩንም በባጃጅ አመላለሳቸውንም ልጅ ሁሉንም በቁጥጥር ስር የዋልንበት ሁኔታ ነው ያለው። እንግዲህ ከዚህ በኋላ ደግሞ የፍርድ ሂደቱን ወይም ደግሞ የህግ አካል ምርመራውን አጣርተን ለፍትህ አካል የምንልክበት ሁኔታ ይፈጠራል ማለት ነው።

የኢትዮጵያ ኤሌክትሪክ አገልግሎት ሰሜን ምስራቅ ሪጅን የትራንስፎርሜሽን ሰብስቴሽን ዳይሬክተር አቶ በድሩ አህመድ በደሴ በኮምቦልቻና በአምስት አጎራባች ወረዳዎች ከአቀስታ ኃይል ማከፋፈያ ጣቢያ ኃይል የሚያገኙ የምዕራብ ወሎ ወረዳዎች እንዲሁም ከዓለም ከተማ ኃይል ማከፋፈያ ጣቢያ ኃይል የሚያገኙ ከፊል ሰሜን ሸዋና አካባቢዎች ላይ

ኤሌክትሪክ ኃይል ተቋርጦ እንደነበረ አስታውሰው ተቋሙ ከ አስር ሚሊዮን ብር በላይ ኪሳራ እንደደረሰበት ተናግረዋል። ኢነርጂውን ካልኩሌት ስናደርገው ወደ 2 ሚሊዮን 737 280 ኪሎ ዋት አወር ያጣ ሲሆን ወደ ገንዘብም ስንቀይረው ወደ 7 ሚሊዮን ብር አካባቢ ኢነርጂውን ብቻ ሎስ አድርጓል ማለት ነው። እንደ ተቋም ታወሩ ደግሞ በመውደቁ ምክንያት አንድ ታወር ከፋውንዴሽን እስከ ኢሬክሽን ታወሩንም ከማምጣት አኳያ

ወደ አምስት ሚሊዮን ብር ይጨርሳል ና እንደ አጠቃላይ ሰንደመራቸው 10 ሚሊዮን 500 ሺህ ብር አካባቢ ላይ ተቋሙ ወደ ኪሳራ ደርሶበታል ማለት ነው። ህብረተሰቡ በመሰረተ ልማቶች ላይ የሚደርሰውን ማንኛውም ጉዳትና ስርቆት በጋራ በመከላከል ና አጥፊዎችን ጥቆማ በመስጠት ተገቢውን ትብብር እንዲያደርጉ መልእክታቸውን አስተላልፈዋል። ዘገባውን ያደረሰን የቃሉ ወረዳ መንግስት ኮሚኒኬሽን ጽፈት ቤት ነው። አሁን ላይ የሰጠነው ጊዜዊ መፍትሄ ነው።

ጊዜያዊ መፍትሄ ማለት በእንጨት ፖል ተጠቅመን ያው ሁለቱም ተቋማት በጋራ የኢትዮጵያ ኤሌክትሪክ ኃይልና የኢትዮጵያ ኤሌክትሪክ አገልግሎት በመተባበር የእንጨት ፖሉን አጓጉዘን ማህበረሰቡ ያው ያለበትን ችግር ስለምንረዳ በፍጥነት

ስራውን አከናውነን ተገናኝቷል። ግን ቀጣይ ላይ ያው የትራው ታወሩ ወደ ኖርማል መመለስ ስላለበት እሱ ያው ቀደም የጠቀስኩት ብር ወደ ሶስት ነጥብ አምስት ሚሊዮን ብር አካባቢ ሊፈጅ ይችላል ማለት ነው። ለማህበረሰቡ መልእክት ማስተላለፍ እንፈልገው፣ ይሄ ንብረት ያው ንብረትነቱ የኢትዮጵያ ኤሌክትሪክ ኃይል ይባላል እንጂ አገልግሎት የሚሰጠው ለሕብረተሰብ እስከሆነ ድረስ ሕብረተሰቡ ይህንን የትራንስሚሽን መስመርም ሆነ ማንኛውም መሰረተ ልማቶች በንቃት ተከታትሎ

ለጸጥታ አካሉ በስርቆት በሚያይበት ሰዓት ጥቆማዎችን የማድረግ ነገር ኖሮ በደንብ እንዲከታተሉልን የሚል መልእክት አለኝ። ዘገባውን ያደረሰን የቃሉ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ነው። የተከበራችሁና የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አድረስን። ከዜናዎቹ ጋር ሰላሀዲን ሰይድ ቆይታ አድረግኩኝ። በያላችሁበት መልካም ጊዜም